ሰላም አለይኩም ወራህመቱላህ ወበረካቱ እንዴት ናችሁ ወገኖች ሰላም ናችሁ ወይ አለሁ አልহামዱሊላህ ረብል እስኪ ዛሬ ዶሮ ደጃይ ሰድር ነው ይሄ ስጋው ብቻ ዶሮ ማለት ነው እሱን አብረን እንሰራለን እስኪ ግባቶቹ ላሳያችሁ እዚህ ጋር ሽንኩርት በረጃጅሙ ከትፍ ያለው ፍልፍል ባሬት ይህ የፈረንጅ ቃሪያ የነጭ ሽንኩርት ፓውደር አዘጋጅቻለሁ። እዚህ ጋር ደግሞ በርቢካን በርቢካን ማለት ለማታውቁ ልጆች የፈረንጅ ቃሪያ ፓውደሩ ማለት ነው። እና ትንሽዬ ጨው፣ ቆንደ በርበሬ፣ የበቆሎ ዱቄት እና ፉርኖ ዱቄት። እዚህ ጋር አንድ ሳህን ዶሮ አዘጋጅቻለሁ። ይሄኛው ባዶ ሳህን ነው። እዚህ ጋር ደግሞ ቆንደ በርበሬና ጨው ከል አዘጋጅቻለሁ። ከዛ አብረን እስኪ እንስራ። እሺ፣ እዚህ ውስጥ ትንሽዬ ከል ጨምር ያለው። ከዛ ያዘጋጀሁትን ዶሮ አጥቤ ከጥፌ፣ ይኸው በአራት ማዕዘኑን ነው የከተፍኩት። ጨውና ቆንደ በርበሬ እንጨምራለን። ከዛ ትንሽ ነጭ ሽንኩርት ዶሮ ያለ ነጭ ሽንኩርት አይሆንም። ፍሬሹን መጨመር ስለማልችል ፓውደሩ ነው የምጨምረው። ከዛ አቀላቅለዋለሁ ማለት ነው። ከዛ እዚህ ጋር ዱቄት፣ የበቆሎ ዱቄት፣ ቆንደ በርበሬ፣ ትንሽ ጨው እና በርቢካን ያዘጋጀሁት ላይ ነጭ ሽንኩርት ይጨምርበታል። ነጭ ሽንኩርት ፓውደር ማለት ነው። ትንሽ ነው የምንጨምረው፣ ምክንያቱም ብዙ ከሆነ የማምረድ እንትን አለው። ፓውደሩ ነጭ ሽንኩርት ማለት ነው፣ ይመራል። እሺ፣ አሁን እንደዚህ ይሄኛውን እናቀላቅለዋለን። ከዛ በኋላ ይህንን እንደዛ ካቀላቀል ነው በኋላ ዶሮውን እዚህ ውስጥ እያደረግን በደንብ ዱቄቱን እንዲወስድልን እናርጋለን። እንደዚህ ርሰው ና በትንሽዬ ዘይት እንጠብሳለን ማለት ነው። እንዲህ መጥበሻችንን ጥደናል። እንትኑን ደግሞ ዶሮን ደግሞ እንዲያዘጋጅ ቸዋለን ከዛ ትንሽዬ ዘይት ነው ያደረኩት። ብዙ ዘይት አያስፈልግም። በዚሁ እንጠብሳለሁ። ዘይቱ ሳይፈላ ቀስ ብሎ ልብልብ ሳይልብኝ ሳይልልኝ ቀስ ብሎ እንዲበስል። በዚህ መብሰሉ በዚህ አይበቃም። በእርግጥ በኋላም እሳት ላይ መጣዱ አይቀርም። ብዙም ሳይሆን ግን የሚያምር ከረር ሰድኮኝ ብቅለስ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጎ አበረታቱን ወገኖች። እሳቱን አትቀንሱበት፣ ምክንያቱም በደንብ እሳቱን አርጉ። እሳቱን ከቀነሳችሁ ዶሮ እንደ አዲስ ውሃ ነው የሚተፋው፣ ጣሙ ምናምን ብዙ ደስ አይልም። ግን ውሃ ሳይተፋ በቃ አሪፎ ሆኖ እዛው እንዲበስል እሳቱን በደንብ ማለት ነው። ይሄ በደንብ ነው እሳቱን እዛው እንዲበስል እያደረግ ነው።

ዘይት ውስጥ ላይ ቀመጥኩኝ ከዛ ሸርያ ትንሽ ጥብስ ሳረግ እና ከሩዝ ጋር ለመስራት ማለት ነው። ትንሽዬ ሸርያ ሩዝ ጋር ከዘይት ጋር ጥብስ ሳደርገውና ከረሩን ሲቀይርልኝ ከሩዝ ጋር ለመስራት ማለት ነው። ከምግቡ ጋር እንደዛ አይነት ሩዝ ነው የሚሄደው። ይሆንልን እዛ ያጠናውን ሩዝ እንጨምራለን ማለት ነው። ትንሽ የሩዝ አጥብ ያለው እንጨምርበታል። ከዛ ብሮ እንጠብሳለን። በነገራችን ላይ ቶሎ ነው የሚጠቁረው። አሁን ይበቃ። ሩዙ ለምጣ ለእናንተ ግን ብዙ አይታይም። ድስት ውስጥ

ይህ ሽንኩርት ነው። ምክንያቱም ሽንኩርቱ አንድ ድንጎት ነው፣ አንድም በጣም ትልቅ አይደለም ሽንኩርት። በነገራችን ላይ ይህ ምግብ ከሰላጣ ጋርም ለእራትም መሆን ይችላል፣ ለመክሰስም መሆን ይችላል። ከሰላጣ ጋር ይዘላል። ከሩዝ ጋር የሚፈልግ ከሩዝ ጋር ለቁርስም ማለት ለእራትም፣ ለቁርስ ሳይሆን ለእራትም፣ ለመክሰስም፣ ለምሳም ይሆናል ማለት ነው። ምክንያቱም በቃ ቀለል ያለ ምግብ ነው። አሪፍ ነው። ለማንኛውም ሰው የሚመከር ምግብ ነው። እንዲቅዱስ ማለት ነው። በነገራችን ላይ አረንጓዴ መልስ ካላችሁ ጨምሩበት። አሁን ካሮትና ፍልፍል ባሬዳችንን እንጨምራለን። ከዛ ካሮትና ፍልፍል ባሬዳችንን የፈረንጅ ቃሪያውን እንደዚህ ጥብስ እናደርገዋለን። በነገራችን ላይ ሽንኩርት ሰዎቹ ስለማይወዱ ነው። እሺ፣ በደንብ ያበሰልኩት ግን አይበስልም ይጀመር። እዚህ ምግብ ላይ ሽንኩርቱ ትንሽ ለብ ለብ ተደርጎ ነው የሚጨማመርበት። ሁሉም ነገር አይበስልም አታስብ። እሺ፣ እና እንደዚህ ነው ከዚያ እሺ። አሁን ዶሮን እንጨምርበታለን። አሰን ያዘጋጀነውን ዶሮ ተጠማለን። እሺ። አሁን ደግሞ ሶስ እናዘጋጅ ለዶሮ ማለት ነው። ይሄ ሶያ ሶስ ነው። ሶያ ሶስ ትንሽ እንጨምራለን። ስኳር አይነት ጣም ስላለው ብዙ ብዙ አንጨምርም። እሺ አሁን ደግሞ በሪኪዮ ይሄኛውን ሶስ ማለት ነው እንጨምራለን ትንሽ። ይሄ ደግሞ ጨው ብቻ ነው የሆነ በጣም ጨው ነው። ስለዚህ ዱቄቱ ላይ እና እንትኑ ላይ ብቻ ዶሮ ላይ ትንሽ ጨው ከጨመርን፣ ከድራው ላይ ምናምን ጨው አንጨምርም። ከዛ ይሄኛውን ደግሞ ቃሪያና ነጭ ሽንኩርት ነው። ይሄንን ትንሽ እንጨምራለን ትንሽ ለጣዕም ማለት ነው። ትንሽዬ ወፍራም ስለሆነ ይወርድም። እሺ ደኪለክ አይለምታው ትንሽ ጨምርያለው። ከዚያ ደግሞ ይሄንን ሶስ ማለት ነው ትንሽ ጨምራለው። በጣም ያቃጥላል። ይሄ ደግሞ ትንሽ በስ ከዛ እንቀላቀለዋለን። ትንሽዬ ደግሞ ከቸብ ጨምርበታል ነው ከቸብ በቃ አሁን ያዘጋጀነውን ሶስ ዶሮ ላይ እንጨምርና እናቀላቅላለን። ይኸው እንዲህ ያቀላቀልና ሲጣፍቅ በጣም ነው የሚጣፍጠው። ከሰላጣ ጋር መብላት ይቻላል። ከሩት ጋር መብላት ይቻላል። እንደተመቻችሁ። እሺ ሞክሩት። ግን ያው የሚያምር ሆኖ እንደዚህ ባይሬክስ ላይ አቅርቤዋለሁ። እንግዲህ እኔ የሆነ ነገር እንደዚህ ዲኮር ነገር ሳልፈጥርበት ደስ አይለኝም። አያችሁ፣ ጌት አባቱ እንደሚያምር። ትንሽዬ ስንስም ብትን አረግንበት። ከላስ እንደዚህ እናቀርባለን። እሺ አሁን ደግሞ ከምግባችን ጋር የግድ ነው ሰላጣ። ቀለል ያለ ሰላጣ አብረን እናዘጋጀ፣ ሩዛችን እስከሚደርስ ማለት ነው። አንድ ሎሚ እዚህ ጋ ጨምቅ ያለው የወይራ ዘይት ጨምርበታለው። ከዛ ትንሽዬ ቆንደ በርበሬ ትንሽ ጨው አቀላቅለዋለሁ። ትንሽ ድብስ ሩማን ትንሽ ድብስ ሩማን እንጨምራለን፣ ጁስ የሩማን ጁስ ከዛ እናቀላቅላለን። እሺ ሰላጣችንን እንደዚህ ያዘጋጅተናል። ከዛ በሚያምን መልኩ ቲማቲም እናደርጋለን። ከዚያ እስኪ ቆይ ይኸው ሰላጣችን እንደምታዩት ያምራል፣ እንጂ ያው ካላማረ ደስ አይልም። ቢጣፍጥም ራሱ የግድ ማማር አለበት ሲቀርብ። ይሄኛው ደግሞ ሙከሰራት ነው። ሌላ ቀን አሳያችኋለሁ። ስንት አይነት ሙከሰራት መሰላችሁ? ወደ አራት አይነት ነው አምስት አይነት ሙከሰራት አንድ ላይ አምሼ፣ አንድ ላይ በዘይት ሞቅ ሞቅ አርጌው ሰር ተጠቅሜ የተረፈኝን ያስቀመኩትን ነው አሁን የምጠቀምበት ማለት ነው። ሌላ ቀን ስሰራ አሳያችኋለሁ። አሁን ሙከሰራቱን ከላይ እናደርጋለን። ይኸውና ከላይ እናደርጋለን። ሙከሰራት ማለት ለውዝ አለው፣ ለውዝ ማለት ነው። ይሄ ለውዝ እንደ ለውዝ አይነት ነገሮች ማለት ነው። ይሄ አሁን እዚህ ውስጥ ለውዝ አለው። ይሄ የዱባ ፍሬ ነው ምናምን ይባላል። ሌሎቹን አላውቃቸውም፣ ግን ብዙ አይነት አለ። አሳያቸዋለሁ እንሻላ ሌላ ቀን። አሁን እንደዚህ አዘጋጀን። አሁኑ ስለምናቀርበው ሶሱን ከላይ እናፈስበታለን ማለት ነው። ሲመቸኛ ታ መቸኛ ቆይ ሶሳችንን እንዲጨምረናል። የሚያምር ነው። ሞክሩት፣ ትወዱታላችሁ። ሰላጣችን እንዲህ ተዘጋጅቷል። አሁን ሩዛችንን እናዘጋጅና እናቀርባለን። እሺ ሩዛችን እንደዚህ ደርሷል። በአራራ አርገነዋል። ምሳችን ይህንን ይመስላል። ሰላጣችንን እንዳያችሁ ነው። ይኸውና እንግዲህ የዛሬ ምግባችን፣ ሰላጣችንም እንዲህ የሚያምር ተዘጋጅቷል።